ነቢዩ ሰለላሁ ዐለይሂ ወሰለም ያን ሁሉ አፍርሰው ምን አደረጉ? አሁን ዘመናችን ላይ ያለውን አለች ተቀባይነት ያለውን ኒካህ ብቻ እንዲቀጥል ተደረገ። አንዳንድ ዑለማዎች አይ ዓኢሻ ያልጠቀሰችው ሌላም አይነት አለ ብለው ይጠቅሳሉ። ሌላም አይነት ማህበረሰብ ውስጥ የተለመደ አለ። ለምሳሌ ከኒካህ ልኹድን ይህ የቅምጥ ኒካህ ማለት ነው። ቅምጥ ያስቀምጣሉ። በድብቅ ምን ይላሉ? መስቱት ረፈላ በእሰ ብሂ ይሉ ነበር። የተሰተረ ነገር ግድ የለም ዛሂር ሲሆን ነው እንጂ፣ ካልወጣ ግልጽ ካልወጣ በድብቅ ከሆነ ግድ የለም ብለው ያምኑ ነበር። ይህም አንዱ አይነት ጸያፍ ነገር ነበር። ወላ ሙተኪዛቲ አክዳኒን የሚለው አላህ ማለት ነው። አላህ ሲከለክል ይህንን በቅምጥ የሚይዙ ሰዎችንም ያወገዘበትን አያ እናያለን ማለት ነው። ሌላው ኒካሑል በደል የሚባልም ነበር፣ የለውጥ የልዋጭ ጋብቻ። በጣም ደግሞ ይህ አጃይብ ነው። ሚስቴር ልተውልህ፣ ሚስትህን ተውልኝ፣ ይህን ያክል ደግሞ እጨምርልሃለሁ ተባብለው ሚስቶቻቸውን ይቀያየራሉ። አጂብ ነው ወላሂ። ኒካሁል በደል የሚባለው ይሄ ነው። ሌላው ደግሞ ኒካሁ ሽጋር የሚባልም ነበር። ኒካሁ ሽጋር ማለት አንድ ሰው ሴት ልጁን ለአንድ ሰው ይድርለታል። ሴት ልጅህን ደግሞ ልትሰጠኝ ተባብለው በልጆቻቸው ደግሞ ይዳዳራሉ። ምንም አይነት ሰዳቃ ሳይኖር ማለት ነው፣ መህርም ሳይኖር ምንም? ሴት ልጄን ለአንተ ሰጥቻለሁ፣ አንተ ደግሞ ሴት ልጅን ትሰጠኛለህ ተባብለው በዚህ መልኩ ደግሞ የሚያደርጉበትም ነገር አልፏል ማለት ነው። እንግዲህ የድንቁርናው ህይወት በጣም ዘግናኝ የሆኑ ባህሎች አልፏል። እስልምና ሲመጣ በደንብ እንድንረዳው የሚያስፈልግ እነዚህን ድንቁርናዎች በሙሉ አስወግዶ ጽዱ የሆነ የጋብቻ ስርዓት ነው ትቶልን ያለው ማለት ነው። ሌላው አረቦቹ ሁለት እህትማማቾችን የማግባት ባህልም ነበር። ጀምዕ በይነል ኡክተይን በአንድ ቤት ውስጥ አንድ ሰው ሁለት ሴቶችን እህትማማቾችን የሚያገባበትም ሁኔታ አልፏል ማለት ነው። ሲያገቡ ደግሞ የቁጥር ገደብም አልነበረውም። የቁጥር ገደብም አልነበረውም። ከአራት ሴት አስር ሴትም ምንም ሊሰበስብ ይችላል አንድ ሰው ማለት ነው። በጃሂልያ ዘመን በሴቶች መካከል አድል የሚባልም አልነበረም ከአንድ በላይ ሲያገቡ። እንደውም አስሉ ሴትን ልጅ መጨቆን፣ አቢውዝ ማድረግ፣ ክብራቸውን መንፈግ የሚታይበት ነበረ ማለት ነው። እስልምና ሲመጣ አንደኛ ቁጥሩን ገደበው። ባህሉ ከዛ በላይ ነው የነበረ። ቁጥሩን ገደበው። ሁለተኛ ሸርጥ አደረገ። መቻል አለብህ፣ አድል ማድረግ አለብህ፣ ማስተዳደር መቻል አለብ። አድል የማያደርግ ሰው ከሆነ፣ ማስተዳደር የማይችል ከሆነ ማግባት የለበት። ማግባት የለበት ምናልባት እኛ ማህበረሰብም ውስጥ በጣም ጥንቃቄ የሚያስፈልገው ነገር ከአንድ በላይ ጋብቻ ላይ ፍትህ እንዳይኖር ከሚያደርጉ ነገሮች አንዱ አንዷ የመጀመሪያዋ ሳታውቅ ሌላኛዋ ደግሞ አንቺም ዝም በይ ተብላ የሚገባበት ሁኔታ። ይህም በጣም ጥንቃቄ ይፈልጋል፣ አድል እንዳይኖር ሊያደርግ ስለሚችል ያችኛዋ ሁለተኛ የመጣቸዋም ሐቅ አላት። እኩል ሐቅ ነው ያላት። በነገራችን ላይ እ ቀዳሚዋ እንዲነች ምናም የሚባል ነገር የለም። አድል ነው፣ በቃ ሁሉንም እኩል መያዝ አለበት። እኩል መያዝ አለበት። እኩል መያዝ እንዳይዝ የሚያደርጉ ነገሮችን በጣም መጠንቀቅ ያስፈልጋል። መንገር ያስፈልጋል ብዬ አምናለሁ። ማስፈቀድ ማለት አይደለም፣ ግን መንገርና ሐቁን ሁለቱንም እኩል አድርጎ መያዝ ያስፈልጋል። ለብዙ ሁለተኛ ጋብቻዎች የፍቺ ምክንያት የሚሆነው በድብቅ ይገባል። መጨረሻ ላይ መጀመሪያዋ ታውቃለች፣ እንደ ተካደች ይሰማታል፣ ትዳር ይፈርሳል። እንዳይፈርስ ብለን ያሰብነው እንዳይፈርስ አስበን ያገባ ነው ድብቅ ጋብቻ፣ መጨረሻ ላይ ሐቅን መጠበቅ የማንችልበት አው ተስሪሑን ቢኢሕሳን እኮ ነው አላህ ሱብሓነሁ ወተዓላ እ? ወይ በመልካም ያዟቸው በጥሩ ወይም በጥሩ ተለያዩ። ለመለያየትም የሚመች ሁኔታ መፈጠር መቻል አለበት። ጋብቻዎቹ በዛ መልኩ መታየት አለባቸው። እንሻላ ይህ ሌላ ሰፊ ርዕስ ነው። የእኛም ማህበረሰብ የሚመለከት ጉዳይ ስለሆነ ሌላ ጊዜ በደንብ የምናየው ይሆናል ማለት ነው። ፍችን በሚመለከት ባህላቸው ምን ነበር? በጃሂልያ ዘመን ፍች ገደብ አልነበረውም። የፈለገውን ያክል እየፈታ እየመለሳት እየፈታ እየመለሳት አብሯት ይኖራል። እስልምና ከመጣ በኋላ ሁለት ፍች ብቻ ነው የሚሆነው። ሶስተኛ ከፈታ ሌላ አግብታ ነው እሱ ማግባት የሚችለው። ፍች መጫወቻ አይደለም። ምሩም ቀልዱም ምር ነው በፍች ላይ ስለዚህ

በጃሂልያ ጊዜ የነበረው ተሕሪም አዚሃር የሚባለው ይህ እንደ እናቴ ጫንቃ ሁኝብኝ ብሎ ይምላል። አንድ ሰው እንደናቴ ሐራም ሁኝ ማለት ነው። እናቴ ሐራም እንደሆነችው በእኔ ላይ አንችም ሐራም ሁኝ ብሎ መማል፣ ይሄ እስከ ዘላለሙ ነበር ፍቺ የሚጸነው። እስልምና መጣና ለዚህ ከፋራ አደረገለት፣ ከፋራ አደረገ

እንዲሁኝብኝ ቢል መመለስ የሚችልበት መመለስ የሚችልበት የከፋራ ነገር እስልምና አመቻችቷል ማለት ነው። ሌላው ከአረቦች ጋር አያይዘን የምናየው ማህበራዊ ሕይወታቸው ውስጥ በብዛት የሚታየው ነገር የጦርነት ባህላቸው ነው። ጦርነት በጣም ተራ በሆነ ነገር ጦርነት ይነሳል። በተራ ነገር የተነሳ ጦርነት ለአመታት ይቆያል። ወደ ጎሳ ጦርነት አድጎ ለአመታት የሚቆይበትም ጊዜ ታይቷል ማለት ነው። ለምሳሌ የውሙል በሱስ የሚባል ወይም ሐርበል በሱስ የሚባል አለ። በበሱስ በሱስ የምትባል ሴት ነበረች። እቺ ሴት ጎረቤቷ ጀርማ የሚባል ጎረቤት ነበራትና፣ ይህ ሰው ግመል ነበረችው። የዚች ግመል ደግሞ ኩለይብ የሚባል የተግሊብ ጎሳ አለቃ ኩለይብ ነው የሚባለው። የእሱ ግመል የምትግጥበት የግጦሽ መሬት የተከለለ መሬት ነበር። እዚህ መሬት ላይ የበሱስ ቢንት ሙንቂዝ የምትባል ሴት ጎረቤት ግመል የሆነ ሄዶ ይግጣል። ማንጋ የኩለይብ የግጦሽ ሜዳ ላይ ሄዶ ሲግጥ ያ ግመል ማለት ነው። ኩለይብ እንዴት የግጦሽ ሜዳዬን፣ መሬቴን የተከለለ መሬቴን ይህ ግመል ሄዶ ይግጣል ብሎ ወግቶ ይገለዋል። ያችን ግመል ይገላል። እ የማን ጎረቤት ነው ይሄ? የበሱስ ጎረቤት ነው። የበሱስ የወንድሟ ልጅ ጀሳስ ኢብኑ ሙራህ የሚባል የወንድሟ ልጅ በሱስ ስትቆጣ እንዴት የጎረቤታችን ግመል ተገደለ ብላ መቆጣቷን ያይና እሱም ተቆጥቶ ሂዶ ኩለይብን ይገለዋል። ኩለይብ ደግሞ የጎሳ አለቃ ነው። ምን ሆነ መጨረሻ ላይ በበክርና በተግሊብ የሚባሉ ትልልቅ ጎሳዎች መካከል ጦርነት ተቀሰቀሰ። ይህ ጦርነት አርባ ዓመታት ቆይቷል። ላሐውለ ወላ ቁወተ ኢላ ቢላህ። መነሻው አንድ ግመል ነው። ትንሽ ነገር ለአመታት ፍጅት ምክንያት የሚሆንበት ጊዜ አልፏል ማለት ነው። ሌላው የውሙ ዳሒስ ወልገብራ ገብራ የሚባል የጦርነት ስም አለ፣ ቀን ነው። ይህ ደግሞ ጦርነት የተነሳበት ምክንያት ዳሒስና ገብራ የሚባሉ ሁለት ፈረሶች እሽቅድድም ይደረጋል። ሁለቱም የተለያዩ ጎሳዎች ፈረሶች ናቸው። ከዛ ሑዘይፋ ቢን በድር የሚባል ሰው የገብራ የምትባለዋ ፈረስ ባለቤት ነው። አንድ ሰው ይመድባል። እቺ ገብራ ልትቀደም ስትል ዳሒስ ሊቀድም ከሆነ፣ ዳሒስና ገብራ ማለት የፈረስ ስሞች ናቸው። ዳሒስ ሊቀድም ሲል ምታዋለው፣ እንዳይቀደም ገብራ የእኛ ጎሳኗ ማሸነፍ ያለበት በሚል ዳሒስ ሊቀድም ሲል መታውና ጣለው ፈረሱን። በዚህ ምክንያት ጦርነት ተነሳ። ይህም በሁለት ቀቢላዎች መካከል አበስ እና ዙበያን የሚባሉ ሁለት ቀቢላዎች ለአመታት በዚህ ምክንያት ተጋድለዋል፣ እርስ በርስ ማለት ነው። አረቦቹ ይህ ሐሚያ አላቸው። በጣም ከባድ የጎሳ አልጠቀም፣ አልሸነፍም፣ ማንም አይደፍረኝም አይነት ባህሪ ያላቸውና ያ ደግሞ ለከፍተኛ ጦርነት የዳረገበት ሁኔታ አልፏል። ማለት የአረቦቹን የጦርነት ምክንያቶች ምን ያክል ደካማ ምክንያቶች ለዓመታት የሚቆይ ጦርነት እንደሚጋብዛቸው አይተናል። የአውስና ኸዝረጅ ጎሳዎች መዲና ላይ የነበሩ የወንድማማች ልጆች ናቸው። ጎሳቸው በጣም ቅርብ ነው፣ የአጎት ልጆች ናቸው። እንግዲህ ከላይ ወንድማማች ናቸው፣ የዘራቸው ምንጭ ማለት ነው። ወማዓ ዛሊክ የአይሁዶቹ ሚና ከፍተኛ ነበር። ያው መዲና ውስጥ ከአውስና ከከዝረጆች ውጪ በኒ ቁረይዛዎች ነበሩ፣ ሌሎችም የኸይበር አይሁዶች ነበሩ እና ሁሌም እነዚህ ጎሳዎች እንዲዳከሙ ስለሚፈለግ የተለያዩ ምክንያቶች እየተፈጠሩ በመካከላቸው ግጭት እንዲፈጠር ጦርነት እንዲነሳ እያደረጉ ለዘመናት የቆየ በጣም ለብዙ ዓመታት የቆየ ጦርነት ነበር። እስልምና በመምጣቱ ያለቀ ማለት ነው። የአውስና የከዝረጅ ጦርነት እስልምና ብዙ ባህሪያቸውን ገርቶታል፣ ስርዓት አስይዞታል። መልካም የሆኑ ባህሪዎቻቸውን እንዲቀጥሉ አድርጓል። የጃሂልያ የሆኑ የድንቁርናና የመሀይምነት የሆኑትን ደግሞ አስወግዷል ማለት ነው በአጠቃላይ ከጦርነት ጋር በተያያዘ አንዱ ጎሳ ሌላውን አሳቻ ጊዜ እየጠበቀ የመውረር የመዝረፍ ባህል እንደ ተቀባይነት ኖሮት ነው። ሁሉም ተጠንቅቆ ነው የሚኖረው። አንዱ በአንዱ ላይ የመነሳት ነገር ነበረ ማለት ነው። አረቦቹ የጎሳ ትስስራቸው ጠንካራ ከመሆኑ የተነሳ አንዱ ጎሳ ከሌላኛው ጋር አይጋባም ነበር።

በዚህ ምክንያት እነዚህ አይነት ባሪየሮች እነዚህ አይነት ግርዶሾችን በሙሉ እስልምና አስወግዷቸዋል ማለት ነው። ሌላው ከእውቀትና ከንባብ ጋር መጻፍ ማንበብ ጋር የተያያዘ ሁኔታቸውን ስናይ አረቦቹ አብዛኞቻቸው አብዛኛዎቻቸው አብዛኛዎቹ ልክ እንደ አይሁዶችና ነሷራዎቹ ሳይሆን መጻፍ ማንበብ አይችሉም ነበር። ኡሚ ነበሩ። መጽሐፍ ማንበብ የማይችሉ ህዝቦች ነበሩ። ከነሱ መካከል መጽሐፍ ማንበብ የሚችሉ ቢኖሩም የተወሰኑ ግን፣ እንደ ህዝብ ሲታይ መጽሐፍ ማንበብ የማይችል ህዝብ ነበር ማለት ነው። እንደዚህም ከመሆኑ ጋር ግን ለአርት ቅርብ ነበሩ፣ ለግጥሞች፣ እንደዚህ ስሜት ለሚነኩ ነገሮች የመሐፈት ችሎታ መጽሐፍ ማንበብም ስለማይችሉ ብዙ ነገር በአእምሯቸው ነበር የሚይዙት። በጣም አስደናቂ ችሎታ ነው ያላቸው። አሁንም ድረስ ወደ ሞሪታኒያ አካባቢ ቢኬድ በጣም ያጅባል። ኩቱቡስ ሲታ በሙሉ በአቅላቸው ይዘውታል። ስንት ግጥም በቃላቸው ነው የሚናገሩት። አንዲት ወረቀት ሳይዙ የሚናገሩ ዑለማዎች እናያለን። ይህ ለካ የአእምሮ ፍጥነትና የአእምሮ የመያዝ ችሎታቸው ከሌላው ህዝብ በጣም የተለየ ነበር ማለት ነው። ይህ እስልምናን ጠብቆ ለማስቀመጥ አንዱ ባህሪ ሆኖ አገልግሏቸዋል። ሒፍዝ ማለት ነው በቃላቸው ነገሮችን የመያዝ ልምድና ብቃት ነበራቸው። ከስነ ምግባር ጋር በተያያዘ የሥነ ምግባር ሁኔታቸውን ስናይ የኸምር ስካር በከፍተኛ ሁኔታ የተስፋፋበት ማህበረሰብ። አንዳንዶቹ እንደውም እኔ ስሞት አብራችሁ ጋን ቅበሩልኝ የኸምር ጋን፣ እኔ ባልጠጣው አጥንቴ ይጠጣው ይሉ ነበር። የኸምር እንትናቸው በጣም ከባድ ነበር። አላህም እኮ ኸምርን ሲከለክል በደረጃ ነው የከለከላቸው። በአንዴ ተው አልተባሉም። ከባድ ስለሆነ ማለት ነው እንደ ማህበረሰብ ለከምር ያላቸው እንትን በጣም ተአሉቃቸው ከባድ ነበር። ስምም በጣም ብዙ ስም ነው የሰጡት ለምር፣ ከፍጥነታቸው ጋር ተያይዞ የአእምሮ ብቃታቸውን ተያይዞ፣ ይህ የሮማኖቹ፣ የግሪኮቹ፣ የፐርሽያን፣ የህንድ የተለያየ አይነት ፍልስፍና አልገባበትም፤ አእምሯቸው ንጹህ ነው። እና ለእስልምና የተመቼ ነበር። እስልምና ሲመጣ በቀጥታ ለመቀበል ንጹህ አእምሮ ነው ያላቸው። በደዎች ስለሆኑ ሩቅ የሚኖሩ ናቸው። ይህ የከተሜ ፍልስፍና አልገባም እነርሱ ጋር። ንጹህ ነው አእምሯቸው ማለት ነው። የሂፍዝ ችሎታቸው፣ የቋንቋ ስፋቱ የእነሱ የቋንቋ ስፋት የመሐፈት ችሎታቸው ምን ያክል እንደሆነ ይነግረናል አንድ ቋንቋ ሰፊ ከሆነ ያ ማህበረሰብ የሒፍዝ ችሎታ አለው ማለት። ለምሳሌ ማር ዓሰል ሰማንያ ስም ነው ያለው በዓረብኛ። ይሄ በጣም ከባድ አቅል ይጠይቃላል። ምን እ ማርን በሰማንያ አይነት ስም መጥቀስ ማለት መጥራት። እባብ ሁለት መቶ ስም ነው ያለው ፈዕለብን ቀበሮ ማለት ነው። ቀበሮ ሁለት መቶ ስም ነው ያለው። አንበሳ አምስት መቶ ስም ነው ያለው። በዓረብኛ አንበሳን የሚገልጹበት ስያሜ አምስት መቶ ስም ነው ያለው። ግመል አንድ ሺህ ስም ነው ያላት። የቋንቋውን ስፋት እያያችሁ ነው። የአእምሯቸውም ስፋት ነው ማለት ነው። ይህ ሰይፍ አንድ ሺህ ስም ነው ያለው ሰይፍ። ዳህያ ወይም ይሄ አደጋ ነገርን፣ ምክንያቱም በረሃ ስለሆነ የሚኖሩት በጣም ብዙ አይነት አደጋ ነው የሚያዩት። ለአደጋ አራት ሺህ ስም ነው ያላቸው፣ አራት ሺህ ስም ነው ያላቸው። እንቅልፍ ዘጠኝ ስቴፕ ነው ያለው ተኛ አይባልም፣ ደረጃ በደረጃ ነው የሚገልጹት። እስከ ዲፕ ስሊፕ ድረስ፣ ድብን ብሎ እስኪተኛ ድረስ ዘጠኝ ደረጃ ይሰጡታል። የቋንቋቸው ስፋት ምን ያክል ሰፊ እንደሆነ አንድን ነገር በብዙ ስያሜ በመጥቀስም ይሁን ለአንድ ነገር ብዙ ትርጉም በመስጠትም በሁለቱም ነው፣ በጥልቀትም በስፋትም ነው አረበኛ ቋንቋ የሚለየው ማለት ነው። ይህ ደግሞ የሚያሳየው አእምሯቸው ምን ያክል የማሐፈት ችሎታ እንዳላቸው የሚገልጽ ነው ማለት ነው። ሌላው ሁም አህሉ ከረም ወሰኻ በጣም የቸርነት ሰዎች ናቸው። ቸርነት ሰውየው ሰጦ ሰጦ ሰጦ መጨረሻ ላይ ደሃ እስከሚሆን ድረስ ነው ቸርነታቸው። ለዚህ ብዙ ጊዜ የሚጠቀሰው ሓቲም ጣኢይ የሚባለው የቸርነት ተምሳሌት የሆነ ሰው ነው። ሓቲም ጣኢይ እናቱ በጣም አዘነች አሉ። አንድ ጊዜ እሱ ሲሞት እጅግ በጣም አዘኑ። እናትየዋ ታዲያ የሓቲም ወንድም እናቴ ለምን ታዝኛለሽ? እኔ ያለሁልሽ አይደል አላት አሉ። እኔ እያለሁ ምን ያሳዝንሻል? አይ አንተማ እንደሱ አትሆንም። እሱ እኮ አለች በህፃንነቱ ልጅ ሆኖ እያጠባሁት ሌላ ልጅ ሌላኛውን ጡቴን ካልጠባ አይጠባም አለች። አገባችሁ? የቸርነቱ ደረጃ እዛ ደረጃ ነው ትላለች። ቸርነት ሱዕድድ ምሄ የበላይነት ወይም ደግሞ የጎሳ መሪነትን የሚታጨው አንድ ሰው በቸርነቱ ልክ ነው። ቸርነታቸው ምን ደርሷል ይላሉ። ሰውን አይደለም እንስሳን እስከ መቀለብ ድረስ የደረሱ ቸሮች አልፈዋል። ሰውን ጨርሰው ሰው ምስኪን ምናምን አብልተው እንደገና አእዋፋትን የሚቀልቡ የዱር እንስሳዎችን የሚቀልቡ ሰዎችም በታሪክ አልፈዋል። እንዲህ አይነት ቸርነትም ባህላቸው ነበር። ሌላው ጀግንነት ነው። ፍራሽ ላይ መሞትን እንደ ነውር ነው የሚቆጥሩት። ጀግና ጦር ሜዳ ላይ የሚሞት ነው ለነርሱ። እንደው በክብር ሞተ የሚባለው ያ ነው እንጂ ፍራሽ ላይ የሚሞትን ሰው እንደ ያፍሩ ነበር ማለት ነው። ውርደትን አይቀበሉም ነበር ጀግና ስለሆኑ። ላ ተስቂኒ ማአል ሐያቲ ቢዝለቲን በል ፈስቂኒ ቢልዒዝ ከእሰል ሐንዘሊ ይሉ ነበር። እያዋረድከኝ የህይወት ውሃ አታጠጣኝ፣ እንዳውስ እንግዲያውስ እኔ የሚመርጠው በክብር እሬት አጠጠህ ግደለኝ ይሉ ነበር። ተዋርጄ የህይወት ውሃ አልጠጣም፣ በክብር ግን እሬትም እጠጣለሁ ይሉ ነበር።

ጥገኝነት የሰጡት አካል ከሚነካባቸው ሙሉ ጎሳቸውን ሰውተው ያን ሰው ያድኑት ነበር። ይህ ጥገኝነት መጠየቅ የዛኔም ነበር። እገሌ እሱ ነው የሚከላከልልኝ የሱ ከእሱ ጋር ተጠግቻለሁ ከተባለ ያን የተጠጋባቸውን ሰው ሊያጠቃ የመጣ ማንንም አካል ሙሉ ጎሳቸውን ሰውተውም ቢሆን ይፋለሙታል ማለት ነው። ይህ ክብር አላቸው። ለአላህ ስብሓነሁ ወተዓላ እስልምና ሪሳላ ሲመጣም ለነቢዩ ሰለላሁ ዐለይሂ ወሰለም መከታ ሆነው ሕይወታቸውን እንዲሰጡ ካደረጋቸው ነገር ይህ ባህሪያቸው ነው። ማለት ተፈጥሯዊ የሆነ ድሮም ጀምሮ አረቦች ጋር የነበሩ ባህሪዎች ናቸው። ኢንሻአላህ በጣም ትንሽ ነገር ስለነሱ ይቀረናል። ከዛ በኋላ በአላህ ፈቃድ የምንገባው ነቢዩ ዐለይሂ ሰላቱ ወሰላም ከመወለዳቸው በፊት የተፈጠሩ ክስተቶችን የምናይበት